ከዚ ጉድ ሆነች ጉድ ሆነች ጉድ ሆነች። ፎቶ አንስተዋት ለቀቁባት ማለት ነው። እዚ ተዋረደች በወንድሟ አይን ደግሞ ማለት ነው። በተለይ አሰላሙ አሊኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ዋላችሁ? እንዴት ሳደራችሁ? እንደ ሰዓት አቆጣጠራችሁ ሁላችሁንም ሰላም ሰላም ብያለው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ በርካታ ከሆናችሁ ደግሞ ላይክ ሼር በማድረግ እንድታበራታቱ በአክብሮት ጠይቃለሁ፣ ማለት ነው። ወዳችሁ እና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ዛሬ ሀረግ ድራማን ተከታታይ ድራማን ክፍል ሰማንያ አንድን ይዤላችሁ መጥቻለሁ። ከሀስከባ አዳምጬ ይዤላችሁ መጥቻለሁ። በአክብሮት እንድታዳምጡኝ፣ እንድትከታተሉኝ፣ እንድታበታራታቱ ማለት ነው፣ በድጋሚ ጠይቃለሁ ማለት ነው። ዛሬ እንግዲህ ክፍል ሰማንያ አንድ ማለት ነው የሀረግ ድራማ። ራት እየበሉ እያለ ዮናታ እምነታና እፅ እንዲሁም ሉላ ቤዝቲ ሆነው ቤዝቲ ከዝሙድ እንዲወጣ ብላ ለዮናታ ቆንጆ ራት ውጭ ላይ አዘጋጅታ እየበሉ እያለ ድንገት በር ተንኳኳ። እፅ ተነስታን ብከፍትም የሆነ ደብዳቤ ነገር በር ላይ ወርቆ ነበር እዚህም ሲያመታ ያን ደብዳቤ አነበበችው። ፊታቸው ደብዳቤው ለየትና ነበረ፣ የሚረብሽ ነበረ። ይፋት ነበር የላከው ማለት ነው። ያፌት ነበር የላከው ይህን ደብዳቤ ያፌትን የላከው ማን የላከው እያሉ እየተጨቃጨቁ እያለ ለማንኛውም ራሱን አለማበላሸት ብለው ነገሩን ለማስቀየስ ሞከሩ ቶሎ ብለው ራሱ ላይ ቁጭ ብለው ድጋሜ ሊበሉ ሲሉ ሉላ ይህን እንትን ማን ሊያደርግ ይችላል? ብላ ወሬው ማቀሳሰር ጀመረች። ዝም በይ ቢሏትም እነ ቤዛ እሷ ዝም ልትል አልቻለችም። ናታንም ወደ ክፍሉ ሄደ። ቤዛም በጣም ደበራት። ምክንያቱም ለሱ ብላ ነበር ሁሉ ልፋት የለፋችው። እህቱ ውጪ ተከትላው ሄደች እሷም ሉላም ይሄን ነገር እጅሽ ካለበት እዚህ አለቀችልሽ፣ እጽይ ትገልሻለች፣ ከዚህ በላይ ታሰቃይሻለች፣ እጅሽን ብታነሽ ይሻልሻል እን ትላታለች። እሷም ሌላ ሰው ለምንድነው የማጠረጠሩት? ለምንድነው እኔን የምጠረጠሩት ብላ ትመልስላታለች። ጥላት ትሄዳለች። ሉላ ማዱ ላይ ቁጭ ብላ ምግቧን እየበላች ምንም የተፈጠረ አልመሰላትም። ይፋ በሀረግ ወደ ቤቷ ሄዳ ያፌት ጋ ማለት ነው። የፍራታ ከያፌት ጋ መንገድ ላይ ተኝታ ነበር ማለት ሶፋ ላይ ተኝተው ነበረ ተቃቅፈው ማለት ነው። እንደ ባልና እንደ ሚስት ቢያገባትም ስላልወደደችው ስላልፈቀደችው ማለት ነው አብረው አይተኙ ነበረ። እሷ ግን አሁን በፍቅር እሱን ለማሸነፍ ብላ አብረው አድራ ነበር ሶፋ ላይ ማለት ነው። የእኔ ንግስት ዛሬ አብረሽን ያደርሽ ዙሀደርና ነጋ። አዎ ነጋ። በቃ አንተ ራስህን አዘጋጅ፣ እኔ ደግሞ ቁርስ ላዘጋጅለን ያልታህ እንድትወጣ ኖ ነው። የንግስት ንግስት እንደዚህማ ሆነች፣ ትቼሽ አልወጣም። ባይሆን አንድ አንድ እቃዎችን እንገዛለን እንወጣለን ይላታል። እሷም አረ ቤት ብሆን ይሻላል ነው ነው ነው የፍራታ ዛሬ መውጣት አለብሽ ይላታል። እሷም እሺ ብላ ትሄድና ቁርሳቸውን አዘጋጅታ እንትን ትላለች ማለት ነው። በቀጣይም ቁርሳቸውን በልተው መኪና ውስጥ እየጠበቃት እያለ አንዳንድ እቃዎችን ገዝተው እራት ውጭ ላይ በልተው ብዙ ጊዜ ወክ የሚያደርግበት ናታን ቦታ ላይ በእግሯ ይዟት ይሄዳል። ለምንድን ነው በመኪና ማንሄደው ሄደው ለምንድን ነው በእግራችን የምንሄደው ትለዋለች። እሱም ምን አይነት ቆንጆ ሚስት እንዳገባው አለም እንዲያቀልኝ ፈልጋለሁ ለዛም ነው ይላታል። እሷም መሺ ብላ ግራ በመጋባት ጫማዋ ድንገት ይወልቃል። ጫማዋን ሊያስረላ ጎንበስ እንዳለ የናታን እና ጓደኛው ቢኒ ሲመጡ ያያቸዋል ማለት ነው የናታ እንዳያየው ስለፈለገ ጓደኛውም እንዳያቸው ስላልፈለገ ወደ ሱቅ ይዞት ይሄዳል። ወደ ሴት ሱቅ ይሄ ምንድን ነው? ይህን እንግዛው፣ ይህን እንግዛው እያለ ይደናበራል። ቢንም ግራ ገብቶት ምንድን ነው ቀሚሳ፣ ምንገዛው ምንድን ነው ምናምን ይለዋል። ከዛም ሲያልፉለት ናታ ወደ መንገዱ ይሄዳል። ወደ ቤትም ገብቶ ወደ ቤትም ገብቶ አረፍ ይልና እንዴት ዋላችሁ ብሎ ወደ ክፍሉ ይወጣል። በዛ አጋጣሚ እጽ ፎቶ ጓደኛው የቢኒ ጓደኛ እያወሩ ያለ ድንገት ወደ ከንፈሯ ጠጋ ይላል። ጠጋ ባለበትም ጊዜ ፎቶ ያነሳታል። በቴሌግራም ጠዋት ተነስታ በቴሌግራም ላይ ተልኮልሻል አንድ እቃ ይላታል። እሷም ቴሌግራሟን ስታየው ያነበረ ፎቶውን እንዳየችው ምንድን ነው የምትፈልገው ሲሆን ፏ ዝንጥ ብለሽ እንድትመጪ ነው የምፈልገው ይላታል። እሷም ይሄ ፎቶ ለወንድሟ እንዲደርስባት ስለማትፈለግ እሺ ትለዋለች። ትሄዳለች። በመሄዳም አምሽታ ስትመጣ ወንድሟ ሳይገባ ቀድሞ ገብታ ቀስ ብላሹ ልክ ብላ ትገባለች። ስትገባ ቤዚቲ ታያት ነበረ። ቤዛ ምን ሆነች ነው እንደዚህ የምትገቢው? ትላታለች። እሷም ወንድሜ የመቷ እንዴ ትላታሌ በድንገት አይ አልመጣማ ገና ነው ትላታለች። እሺ ብላ እሷም ወደ ቤቷ ወደ ክፍሏ ቴዳሌ ልብስ ቀይራ ትመጣለች። ቤዛ እንደዚህ የመሆኑ የሚያታን ህይወት እንደዚህ መመሰቃቀሉ ግራ አጋብቷታል። ምን ይሻል ይሆን ምን ይስላ አድርግ ብላ ውጭ ላይ ያሰበች እያሰላሰለች እያለ ወንድምና እህት ይህን መመሰጧን ይሄን ሀሳቧን ያዩ በምን እንደ ሀሳብና ንቃት ይላሉ። የሆነ ነገር በበረንዳ የሚመጣና ምክቸለቸል ነገር ያደርጉና መስኮቱን ግጥም አድርገው ይዘጉባታል። ሷን በፍራፌ እየተቀጠቀጠች አረ ከቱልኝ አረት ከቱልኝ ሴራ ምሰራው መችም ሉላ ናታ እያለች እንትን ይላሉ። ወንድምና እህትም በውስጥ ሆኖ ይስቃሉ። ምክንያቱም ለጨዋታ ነበር ያን ያደረጉት። ከተጨነቀች በኋላ ትንሺ ከፍቱላትና ግቢ ይሏታል። እሷም እናንተ ናችሁ ይህን የምታደረጉት ለምንድ ነው? ኔኩ በጣም ሞት ነበር ምናምን ትላለች። በዚህትም ወንድም ሀሳብ ነው ትላል። ወንድሟ ሚቤ ዚት ስራ ነው ይላል ማለት ነው። ያንን ባሉ ቁጥር እሷ በቃ አልተኛ ነው ብላ ትሄዳለች። በቃ ደህና ደሪ ብሎ እሱም ይሄድ ሲል የሆቴሉን ጉዳይ የምርሽ ነው ያሰብሽበት ሲላል፣ አዎ ጓደኛዬ ናት። የሆቴሉ ምንም ያክል ችግር አያመጣልብንም። ለስራ የጓደኛዬ ስለሆነ አሪፍ ነው። የለመደ ስራ ኪሳራ አያስከትልብንም። ለሆቴሉ ትንሽ አጣሪ ይላታል። እሷም በሚገባ አጣርቻለሁ ደግሞ ጓደኛዬ ስለሆነች ለክፉ አይሰጠንም። ብለው እንትን አንቺ ካመንሽበት እሺ ትላታለች። እሷም ትሄዳለች። ጠዋትም እንደመጣች ዛሬ እንዴት ነው ትላታለች። ቤዛ ለአወራሽ ፈልጌ ነበር ትላታለች። ስፖርት እየሰራ ያታል። ቤዛም ከላይ እያሰራች ነበረ። ከዛ መጽ መጣ ነ ለአወራሽ ፈልጌ ነበር ትላታለች። እሷም ምንድን ነበር ትላታለች። ያ ፊት ተመቷል፣ በጩቤ ተወግቷል። የመታኝም ወይ ብኚ ወይ ናታ ነው ብሎ ያስባል። ይፍራታ ናት የነገረች ትለዋል ትላታለች። መቼ እንዴት? የሆነ ቀን ራት በልቶ ወንድሜ የመጣለት የዛ ዕለት ነው የተመታው። እናም ወንድሜ እና እንትና እንዳደረጉት ነው እሱ የሚያምነው። ወንድሜ መቼም መቼም ይህን ነገር አያደርግም ትለዋለች። እሷም አያደርግም፣ የናታ እንደዚህ አይነቱ ስራ አይሰራም የጅል ሀሳብ ትላለች። ጸጊም እጺም ያንን ሀሰ ያንን ቪዲዮ ያን ፎቶ ከተላከላት በኋላ ወንድሟ እንዳይባ ስለማትፈልግ ቀጥ ብላ ወደ የታዘዘችበት ትሄዳለች። ዘንጣም ነበረ። እሱም ልጁም እንግዲህ ወደ በፈለገበት ሰዓትና በፈለገበት ጊዜ ታታረፍድ ካልመጣች ሌላ ነገር እንደሚከተላት ይነግራታል። እሷም ተዛሬቀ ጀምሮ እንደማይለመዳት እና በጊዜ እንደምትመጣ ትነግረዋለች። እሱም በመስማማት እሺ የእኔ ቆንጆ ግን ቦታ ቀይርን ለምን አናወራም? ይላታል። ለዛሬ እዚህ ይበቃናል፣ ሌላ ጊዜ ሰው የሌለበት ጭር ያለበት እንጫወታለን ትለዋለች ማለት ነው። እሷ ደግሞ ይህንን ይሄንን እያሉ ወደ ቤት ገብተው እሷም ቤት ውስጥ ቁጭ ብላ ወደ ኮምፒውተሪን እስኪ ያምጪልኝ ሲ የምሰራው ስራ አለኝ ያልጨረስኩት ነገር አለ ትለዋለች። እሷም ያፎቶ ስላስጨነቃት ውጭ ቁጭ ብላ ይህም በጣም ስለምትወደው ስለተለያዩ በትንሽ ነገር እሱ እንዲደውል እየጠበቀች ነበረ። ቤዝቲ አንቺ አምጪለት እስቲ እኔ ውጭ ወጥቼ የማያደርገው ነገር አለን ትለዋለች። እሷም እሱ እንደ ከዚህ የሚበልጥ ሲል አዎ ቸኩያለሁ ቤዝቲ ታምጪለት አለች ብላል። ቤዚም እሺ አንቺ ውጭ እኔ ሂጅ አመጣለት አለው ብላለች። ለቢኒም ያ ፎቶ ልጁ ልጅ ልኮለት ነበረ። ስለዚህ ቢኒ በጣም ተናዶ፣ በጣም እጆቹ እየተንቀጠቀጡ፣ አይኖቹ እያለቀሱ እንባ ሞልተው ነበር አይኖቹ። ለዚህ በተደጋጋሚ ና ጊዜም ብደውላት እጺም ተመስታ ስለነበረ ስልኩን አላነሳችውም፣ አላየችውም። እሱም እንዴት ይህን ታደርጋለች፣ ይህን እንዴት በእኔ ላይ ታደርጋለች ብሎ ቢኒም በጣም ተበሳይቷል። የደወለላት እያለቀሰ ሶፋውን እየወረጎረ እያለ ነበረ። በተለይ በተመሳሳይ ደግሞ እና የናቲያን ወደ ቤት መጥተው እንደተለመደው ተለያይቶ የተኙ ሶፋዋ ላይ ቁጥር ልብሷን ሲሳስመጣ ኖ ዛሬ ከኔ ነው ማደር የለብሽ ብቻ ሻታድሪም አሁን ለዚህ ነገር ብዙ አይደለሁም ስለዚህ ለብቻ ነው ማድረው አታጨቃጭቅ ብይሻለሁ ቢላትም ልሰማ አልቻለችም። ስለዚህ ተሸክሟት ወደ ክፍል ወጣ ማለት ነው። በተመሳሳይ መልኩ ደግሞ ለጺ ልኩላ ታምፔኝ ማለት ነው። ፎቶውን በጣም ተጨንቃን በጣም እሷን በጣም ደንግጣለች፣ በጣም በጣም አዝናለች ማለት ነው። ምክንያቱም ፎቶ ከዚህ በዚህ የተነሳ በቅርብ ጊዜ ለእናቲያን ድርሳን ማለት ነው። እሷ ደግሞ ይሄ እንዳይደርስባት ነበር የፈራችው። አለው አለም እንግዲህ ምን እንደሚከሰት ማለት ነው። በጣም የሚያሳዝነው በቃ ማለት እናታያን የአይዋን ፎቶውን ህጽነስ ቢኒ እንደው ምን ይላታል፣ እንዴት ይቀበላታል? አላቅም። ደግሞ ምን ሁለተኛው ደግሞ ይፍራታ ያፌት ተሸክሟት እየጮኸች እያለ ወደ አልጋቤት ይዟት ገብቷን ማለት ነው። ምን ይከሰታል የሚለውን ቀጣይ ክፍል ይጀላችሁ የሚመጣ ሆናን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድታበረታቱ በአክብሮ እጠይቃለሁ። ውድና የተከበራችሁ ቤተሰቦች ማለት ነው ለዛሬ ነበረ ይህን ይመስል ነበረ። ስለምትከታተሉ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ላይክ ማድረጋችሁን እንዳይረሳ።